ህይወት መርቀሽ ሰተሽ ስሟ ሲነሳ ክብርም ጌጥም ናት። በደምና በአጥንት ለተዋሃደ ደግሞ ከዚያም በላይ ኢትዮጵያ እንዲያ ናት። ፍቅሯን መግለጫዋም እልፍ ነው። እንደ ጥላሁን ገሠሠ ያሉት ደግሞ ነብስ ካወቁበት ጊዜ አንስቶ ህይወታቸው ከሀገር ፍቅር ጋር ይጋመዳል። ጥላሁን የአገር ፍቅር የሚጀምረው ከ ከስብእናው ነው ከጥላሁን ከራሱ ስብእና ነው የሚመነጨው የሀገራዊ ስሜት፣ ሀገራዊ ፍቅር፣ ሀገራዊ ጸጋና በረከት የተዋህደው ልጅ ነው። የሀገር ፍቅር መግለጽ ይችላል፣ ማንኛውም ሰው መግለጽ ይችላል። ማንኛውም ዘፈን የሀገር ፍቅር ስሜቱ በሚያውቀው በሚችለው፣ ሁሉም በጉልበቱ፣ ሁሉም በየ በችሎታው ሊያቀርብ ይችላል። እንዴት ታየዋለ? በብዙ አይነት መንገድ ለማየት የሱን የእሱን እውቀት በብዙ አይነት መንገድ ለማየት ይቻላል። ስራ ሲጀምር የመጀመሪያ ስራው ጥላ ከለላይ ነው። አገር ፍቅር የሰራው ጥላ ከለላይ። ኢትዮጵያ ሀገሬ በጣም ያኮራኛል ከአንቺ መፈጠር የሚል ግጅ እንኳን አልነበረውም ይሄ ዘፈን እና የመጀመሪያ ዘፈን የሚላትም እሷ ነች። አሁን መጨረሻ ላይ ድረስ እንግዲህ ቆሜ ልመርቅሽ የመጨረሻው በህይወት ኑሮ ባይደርስበትም ተቀርጾ ለህዝቡ ሲደርስ ከዛ በመካከሉ ሀገራዊ ፍቅሩን በተለያየ መንገድ ነው የሚገልጸው። ጥላሁን ገሠሠ ዘመናቸው በጣም ጥሩ ነው የሚመስለኛ የሸነ ጥላሁን ዘመን የቅድሚያ ቅድሚያውን የቅድሚያ ቅድሚያ ፕራዮሪቲውን በጣም ጠንቅቆ የሚያውቅ ሰው የነበረበት ዘመን ነው። ሰው ጠቅላላ የመጀመሪያ ቅድሚያው ሀገርን የመጀመሪያ ቅድሚያ አድርጎ መሄድ፣ ሁለተኛ ማህበረሰብን የሚይዝ፣ ሶስተኛ ሰውነትን ሰብአዊነትን የሚመረኮዝ ነው የነበረው፣ በወቅቱ የነበረው። ስለዚህ ከጥላሁን ጋር አብረው ይሰሩ የነበሩ የጥበብ ሰዎች የገጣሚዎች፣ እነ ሻምበል አፈወርቅ ዮሐንስን ብቲ፣ ሳሌ ደጋጎንም ብቲ፣ አየለ ማሞንም ብቲ፣ ማንኛቸውንም ብትጠሪ በዚህ መሠረት ነው የታነጹት የጥላሁን አገር ፍቅር ስሜት ላይ የነሳሕሌ ደጋጎ የነ ዮሐንስ አፈወርቅ የነ አየለ ማሞ የነ ተዘራ ኃይለ ሚካኤል ግጥሞችና ዜማዎች መጥተው ሲያርፉበት ሁሉም አንድ ላይ ሆነው አሁን የምንላቸውን ስሜቶች የመፍጠር ኃይልን ያገኝ። ጃኑ ያነጋግረውታል። በወቅቱ ጃኑ ሲያነጋግሩት ምንድነው ያሉት? ጥላሁን ይህ ከእግዚአብሔር የተሰጠ ጸጋ ስጦታ ነው። ጠብቀው ተንከባከበው? ለሀገራችንና ለሀገር ስራ በትሎት ያን ቃል የገባ ድምፃዊ ጥላሁን ገሠሠ ሀገሩን የመውደድ ስሜቱ አንደኛ፣ ከልጅነቱ ጀምሮ፣ ከወጣትነት ዘመኑ ጀምሮ በሰራዊቱ ውስጥ ማደጉ፣ ከሰራዊቱ ጋር አብሮ መሆኑ፣ ወታደር ምን ማለት መሆኑን ማወቁ፣ ወታደር ስለሚከፍለው ዋጋ ማወቁ፣ የወታደርን ምንነት መረዳቱ ጥላሁንን በተፈጥሮ ካለው ፐርሶናሊቲ ስብእና ተፈጥሮ ጋር ተያይዞ የሀገር ፍቅር ስሜቱ በጣም የላቀ በምባ የሚገለጽ በቃል ብቻ ሳይሆን በምባ የሚገለጽ ስለ ሀገሩ ሲናገር ስለ ሀገሩ ሲያስብ ጥላሁን ሲዘፍን ብቻ አይደለም፣ ያለቅሳል። ሀገሬ እኮ ሀገሬ ኢትዮጵያ ሲል ከልቡ ነው የሚያወጣው። ስለዚህ የጥላሁን የሀገር ፍቅር ብለሽ ስታነሺ ለእኔ ከሰውነቱ ነው የሚጀምረው። ኢትዮጵያን በመላው ዓለም ያስተዋወቀ አፍሪካ ውስጥ ከሱዳን ጀምሮ፣ ሱዳኖች ራሳቸው ያን ጊዜ መሐመድ ወርዲን ሰይድ ከሊፋ በጣም የሚያከብሩት ትልቅ ድምፃዊ ነው እና ውጭ ሀገር ሄደሉ ቻይና፣ ኮሪያ፣ ኩባ ሁሉ ሄዶ ተጫወተሉ በአብዮቱ ጊዜ እና ውጭ ሀገር በጣም የነገሰበት ነው። 1967 ከመሬት አዋጅ ማግስት የተዘፈነ ዘፈን አለ። ሀገሬ ኢትዮጵያ የሚለው ለምለሙ አበባዬ ሳይሽር እርግፍ እርግፍ ይልነበርም ይል ነበርም ባዬ ድል አገኘው ዛሬ መሰንበት ጥሩ ነው፣ ከእንግዲህ ጭሰኛ የሚለኝ ሰው ማን ነው የሚለው ዘፈኑ። በክር መሳሪያ እየታጀበ የሰራው የሀገር ዘፈኖችም የጦርነት ዘፈኖችም ግፋ ወደፊት፣ የሀገሬ ጀግናንም ሲዘፍን፣ የትኛውንም ሲዘፍን ጥላሁን በሀገር ፍቅር ስሜት ነው እንጂ በፕሮፓጋንዳ ስሜት መንግስትን ለማገልገል ምናምን አይደለም። እንደ ወታደር ነው እኔ ግፋ ወደፊት የሀገሬ ጀግና ወደፊት በድለት ሲዘፈን አስመራ፣ ኤርትራ ታንክ ስፒከር የሚጫንባት ታንክ ነበረች። በዛች ታንክ ሙዚቃው ሲከፈት ታዩ ጥላሁን ቆሞ ሄደን ካልተዋጋም ብለው ነቅለው የሚነሱ ወታደሮችን አይቻሉ። ጀግንነት እንደሆን የአባቶቻችን እንባው በዚህ እየወረደ ነው። ዋይ ዋይ ሲሉ ሲጫወት፣ ብዙ ሺህ ብር ነው እርዳታ ማስተባበሪያው ያስገባው በጥላሁን ገሠሠ ዜማና እንባ ነው የተገኘው። ኢትዮጵያ ውስጥ ደርሶ በነበረው ከፍተኛ ረሀብ ምክንያት ብዙ መነካቶች ነበሩ። የእንግሊዛዊ ጋዜጠኛ ጆናተን ድንብልቢ መጥቶ እሱ ቀርጾ እስከሚያስተላልፈው ድረስ እንዲያውም ዓለም ድብቁ ረሃብ ብሎ ነው የሚጠራው የነበረው እና በዛ ዘመን ለኖሩ ሰዎች ለኖርን ሰዎች እጅግ አሰቃቂ የረሃብ ዘመን ነው የነበረው። ኪነ ጥበብ ደግሞ በእንደዚህ አይነት ጊዜ ትገለጣለች። ኪነ ጥበብ ሁለት ነገሮች ትፈልጋለች፣ ወይ የላቀ ደስታ፣ ወይ የላቀ መነካትን ይፈልጋል። በእነዚህ ሰዓታት የሚመጡ ግጥሞች፣ የሚመጡ ሀሳቦች፣ የሚመጡ ዜማዎች የመሻገር አቅማቸው ከፍተኛ ነው። ስለሱ ሙዚቃ እኔ ልንገርሽ። መጀመሪያ ኮሎኔል ሳይል ደቃቁ ድርሰቱ የሱ ነው። አምጥቶ ሲጫወተው ለእኔ ነው ናስ፣ ይችን ዘፈን ስማትና እንዴት እንደምናደርጋት እንመካከር ብሎ ስንል ዋይ ዋይ ሲሉ እኔ እኛ አጠናሁት። ከዛ በኋላ እሱ ጠራን ጠራንና አስጠና ነው። ዋይ ዋይ ሲሉ ሲተፍን እኔ አልነበርኩም ግን አስጠናሁትም እኔ ነኝ። ሲቀዳ እንዴት አድርጎ እንደተጫወተው እና ለምን እንዳለቀሰ ምን እንደሚያስለቀ በምን ምክንያት እንዳለቀሰ የሚገልጽ ነው። ዘማቹ ወንድሜ የሚል ደግሞ ዘመቻ ከሄድ ነው በኋላ ያወጣው ዘፈን ነበረ። ዘማቹ ወንድሜ ዘማቹ እህቴ በርቱ፣ ላገር ስምሪቱ እንዲያምር ያለ መምህራኑንም የጦር ኃይሎችንም የዘመቻው ተሳታፊ ኃይሎችን ሁሉ እየጠቀሰ የሚሄድበት ነገር በቃ ጥላሁን ብሏል እያለን፣ እኛም እንግዲህ የሄድንበት ስለ ሀገር ብዙ ነገር የሰራበት ስራ ነው። ወይዛ ወይ ሀገር ፍቅር ወይ ራስ ቲያትር ወይ ማዘጋጃ ቤት የምንሰራበት ጊዜ ጥላሁን አለ ነው የሚባለው ክርዘኛ ማስታወቂያ ክፍል ሲጠራ፣ ሙዚቃ ክፍሉ ሲጠራ እና በቃ እሱ የሚሰራቸውን ስራዎች ምንም የሞተውን ስራ የሞተውን ዘፈን የሚያስነሳ ብቃት አለ። ለምን ይሄ ፌሽዋል እንትን አለ ፊቱ ላይ የሚያቀርባቸው ድራማቲክ አድርገው ነው የሚያቀርበውና ተራውን ዘፈን ይደገም ነው የሚባለው። ጥላሁን ከዘፈን ጸጋ በቃ ኢትዮጵያን እኮ የሚገልጽ ነው። እያንዳንዷን ከመስከረም እስከ ጳጉሜ የክርስቲያን የሙስሊሙን በዓል ሁሉ አካቶና ባህላችን ምን ይመስላል የሚለውን ነገር የታየበት ዘፈን ነው። ዘመናትን እናይበታለን፣ ባህልን እናይበታለን፣ በዓልን እናይበታለን፣ ትስስርን እናይበታለን፣ አንድነትን እናይበታለን፣ አገር እንጎበኝበታለን። የየሀገሩን ባህል፣ የየአካባቢውን ባህል፣ የየአካባቢውን ትስስር ጭምር አንድ ላይ አድርጎ የሚያሳየን ነው። ይሄኛውም ደግሞ የዘመን መግለጫ ነው። ዘመን መለወጫ ሲመጣ አዲስ ዓመት ሲመጣ አቧራቸውን አራግፈን ከምናነሳቸውና ቀዳሚ አድርገን ከምንሰማቸው ዜማዎች መካከል አንዱ ነው። በየትኛውም የሕይወት ሁናቴ ለሀገሩ ያለውን ለመስጠት ወደኋላ የማያውቀው የኪነ ጥበብ አርበኛው ሆኖ መኖር የሚያውቅ ፍቅሩን ለሌሎች የሚያጋባ የሀገር ባለውለታ ነው። የምስራቅ ጦርነት 1969 የሶማሌ ወረራ ጊዜ ነው እና የዛ ጊዜ ያው ሁሎችም ቢሳተፉበትም ጥላሁን ስለ ሀገር ፍቅር የመጀመሪያ እንግዲህ፣ ይሄ በተለምዶ አጥንት የሚከስከስ የሚለው ሀገሬን አትንኩ ነው ዘፈኑ። ግን እና እሱ ዘፈን ነው። ህዝቡን አለ አይደለ እንደ ሀገሬን ብሎ ሊጠብቅ እንዲችል የተነሳሱበት ሁኔታ በደንብ በቃ በግንባር ሰራዊቱ የተቀሰቀሰበት ህዝቡ የተቀሰቀሰበት ሁኔታ ነው እንግዲህ ያለው። እዛ ላይ ስሜትን የመውሰድ ስሜትን በአንድ ጊዜ በቁጥጥር ስር የማድረግ አቅሙ ቀላል አለ። በተለይ በጦር ሜዳ ላይ ነው ጥላ ንግስን የማድረግ በየትኛውም መቅጣጫ አብሬ ሆነ በዛን ዘመን በነበርኩበት ዘመን የትም ቢሄድ አብሬ ነው የሚሄደው። የትም ሲሰራ የማይለወጥ ኃይለኛ ስሜት ነው። አለባበሷ አይተሽ እንደሆነ አንገቱ ላይ አላላ ልክ የሚያደርገው እንቅስቃሴ አንገቱ ላይ ስካርንት አድርጎ ኢትዮጵያ ባንዲራ እዚህ ላይ አድርጎ ሸላ ይዞ ወኔው ስታይ ልክ ውጊያ ውስጥ እንትን የሚል ሰው እንትን የሚከፈክስ ደም የሚፈስላት ሀገር በሱ የማድረስ አቅም የደረሰ ዘፈን ከአእምሮሽ አውጥሽ ልትጥይው። ይኸው ዛሬ አንስተን ዝም ብለን ሳንጽፍ ወረቀት ሳንይዝ እኮ ዘፈኖቹን ቃል በቃል ልንላቸው እንችላለን። የሚገደን ነገር የለም። ምክንያቱም ከልብ መንጭተው ለልብ የተሰጡ ናቸው፣ ከእውነት ተነስተው ለእውነት የተሰሩ ናቸው፣ ከእምነት መንጭተው ለእምነት የተሰሩ ናቸው የጥላሁን ስራዎች። እርግጥ ነው ጥላሁን ገሠሠ ያላ ዜማው ርዕሰ ጉዳይ ይኖራል ማለት ይከብዳል። ከአርባ በላይ የሀገር ዜማዎችን አበርክቷል። ወታደራዊ ወኔን የሚያነቁ የአገር ፍቅር የተንጸባረቀባቸው ለወገን አለው ባይነትና አንድነት የታየባቸው ናቸው። የዚያድ ባሬ ጦር ጦርነት በከፈተን ብን ጊዜ ከአራማራ ፍራራስ የኢትዮጵያ ጦር እዛ ሆኖ ሲዋጋ ለቅስቀሳ ከፖሊስ ከክብር ዘበኛ ከጦር ሠራዊት የተውጣጡ ኦርኬስትሮችና ና ድምፃን ሄዱ ነበር። አንዱ ጥላሁን ገሠሠ ነበር። ከሄዱ እሱና ሂሩት በቀረና ቆመው ተቀመጡ ሲባሉ ቢ ብለው ቆመው ነው። ወደፊት በሉለት፣ ይለይለት እያለ ነው ይዘፍን የነበረው ያን ጊዜ ጦሩ ተከልክሎ የተከለከለውን ትቶ ነበርኩ። እዛ በዓይኔ ያየሁት ከራማራ ተራራ ላይ ነበር የወደ ታኮስ የነበሩ ስማሬንጦ እስከዚህ ድረስ ድፍረት ያለው ነው። ወደፊት በሉለት ሁለት ጊዜ ሲሰራ ሁለተኛው ለህዝብ ለህዝብ ሲሄዱ የተሰራው ነው እና የጠላትና ገጭ በሰደፍ ለማውለቅ በሳንጃ ለመውጋት እያለ ሲዘፍነ የነበረው ትልቅ ቀስቃሽ ነበረና መጀመሪያ ለመሄድ ያንን ነገር በሚያሳዩበት ጊዜ የከፍተኛ የመንግስት አመራሮች አይተው ትክክል ነው ተብሎ የተሄደ ነው እና የሀገር ፕሬዚዳንቱ ተነስቶ ያጨበጨቡበት ደስታቸውን ነው የገለጹበት ዘፈን ነው። 1969 ግን የእናት ሀገር ጥሪ የሚባል ነበረ። ታጠቅ ጦር ሰፈር ሚልሻዎች ተመልምሎ የገቡበት ጊዜ፣ የሶማሊያ ወራሪ ኃይል ሀረርጌ የደረሰበት ጊዜ፣ ኢትዮጵያ ስጋት ላይ የነበረችበት ጊዜ የወጣ ዘፈን ነው። ወደፊት በሉለት ይለይለት እና ጥላሁን ባንዲራውን አስሮ ያንን አይኑን እያውረጠረጠ ጠመንጃውን ይዞ እየወዘወዘ ወደፊት በሉለት ይለይለት ሲል ከየሰፈሩ፣ ከየሜዳው፣ ከየሀገሩ ተፈንቅሎ ወደ ጦር ሜዳ የማይሄድና ለሀገሩ የማይቆም አልነበረም። ለሁሉም ሀገር የጋራ ነው፣ አብረን ብናስብበት ምን ነው የሚል ዘፈነው። አሁንም እንኳን ዛሬ ላለንበት ሁኔታ አስተማሪ መካሪ ሙዚቃ ነው። እንግዲህ እንደ ሀገር ፍቅር ስቴጂ ለእድገት በህብረት ጊዜ የሰራቸው ሙዚቃዎች አሉ። ለእድገት በህብረት እንዝመት ዝመት ወንድና ሴት ፋነል በአንድነት እየተባለ እኔ ስድለኛ ነኝ ዘምቻለሁኝም እነሱ ቆመው እየዘፈኑለን ነበር። ጃልሜዳ የምንሰለጥነው ሰልፍ እንትን ለማለት ለእድገት በህብረት እንዝመት ለእድገት በህብረት እንዝመት ወንድ ሴቱ ሳልል በአንድነት አገሬ አገሬ ማለት ብቻ ይበቃ ማለት ብቻ ይበቃ። ድድድድድድሄ አሁን እነ ተፈራ ካሳ እነ ጥላሁን ገሠሠ በህብረት ሆነው ኮሪያ ዘማቾች በሚሄዱበት ጊዜ ይሄ ለእድገት በህብረት ዘመቻ በሚባልበት ጊዜ ኮሪያ ሲዘምቱም የተዘመረ ከዛ በኋላ ደግሞ እንደገና በደርግ ጊዜ ደግሞ እንደዚሁም ለተማሪው ለእድገት በህብረት ንዝመት ተብሎ ሲዘፈን ይሄ ዜማ ሁለት ሶስት ጊዜ ተሰርቶበታል። በቀይ ኮከብ ዘመቻ ደግሞ ኤርትራ ውስጥ ነበር ኮይነ ያን ጊዜም የራሲን ኦርኬስትራ ይዤ ሄጄ ፖሊስን እዛም እንደዚሁም ጥላሁን ገሠሠ ጦሩ አራት አምስት ጊዜ እንዲዘፍንለት ይፈልጋል። ለምን የሱ ስራ ትንሽ ለየት ይላል ወታደራዊ የሆነ ስሜት ወታደራዊ የሆነ አቀራረብ ይዞ ነው የሚቀርበው። እኔ በአይኔ ያየሁትም እንደ ፈራ 89ኛ ብርጌድ የሚባል ጦር መሀል ላይ ቆሞ ሲዘፍን አይቼዋለሁኝ። እዛ ሜዳ ላይ አስመራ ሰባ ስታዲየም ውስጥ ሲዘፍን አይቼዋለሁኝ። ያን ጊዜ ወታደሩ ውስጥ ያለው ስሜት ምን እንደሚመስል በአይኔ መመልከት ችያለሁኝ። እና የጥላሁን የአክቲንግ ችሎታ ከጥላሁን ድምፅ ጋራ ከጥላሁን ገሠሠ ጋር የገጽታ አቀራረብ ጋር ስሜትን የማጋባት አቅሙ እጅግ በጣም ከፍተኛ መሆኑ፣ ባንድነት ብለናል። ሀገሬና ይሟገታል። ጥላሁን ዛሬም ቢሆን ቢኖር ይሟገታል። አጽሜን እንትን ይለዋል። እንኳንስ በሕይወት ያለው በቁሜ ለሀገሬ ነጻነት ይሟገታል። አጽሜ ተነስ፣ የሀገሬ ልጅ እንቁም፣ ላንድ አላማ ሞቶ ወይም ነጻነት ብለን እንስማማ የሚለው ሙዚቃ ራሱ ታሪካዊ እንትን አለው። ደራሲውም ምክንያት አለው፣ የደረሰበት እዛ ጦርነት ግንባር ላይ በጥይት የተመታኖ ሻለቃ ክፍል እና ያን እንትን ተብሎ በሶስት ቀን እንደሚያሻለቃ የሚያጫውተን ነገር ሊኖር ክፍሌ በሶስት ቀን ውስጥ እንዲሰራ ልጅ ብዬ ከጦር ግንባር ልኬው በሶስት ቀን ውስጥ ተሰርቶ በጦር ሀይሎች ፕሮግራም ቀረበን ነው ያዘፈን የሚለው ጥላሁን ገሠሠ ድምፁ ብቻ አይደለም፣ በአቀራረብ ደረጃ ትክክል የለው ድምፅ ድምፅ እኔ ወደፊትም አይገኝ ነው ምለው አሉ። ድምፅ አይኖች አሉ፣ ወደፊትም ሊኖሩ ይችላሉ። በራሳቸው ብቃትና ችሎታ ሊያቀርቡ ይችላሉ። ግን ጥላሁን መሆን አይችላል። አይችሉም። ለኢትዮጵያ አንደበቷ ነበር፣ ልሳኗ ነበር። ሰው የሚያለቅስ እኮ ክፉ ነገር ሲያጋጥመው ነው። አሁን የውሸት እየሳቀ የማስመሰል እንችላለን ሁላችንም። የውሸት ግንም ባውጥተን አልቅሰን ማሳየት አንችልም። የእውነትና ከልብ የሆነ ነገር ነው። ይሄ ነፃነት የሚለው ዘፈን በትክክል እውጭ ያሉ ወገኖቻችን ወደ ሀገራቸው ሊመጡ የሚችሉበትን ሁኔታ ውጭ ሀገር እንደራስ ያለ መሆኑን የሚያሳይ ነገር ስለሆነ ምንጊዜም ምንጊዜም ስለ ሀገራችን ስለ ኢትዮጵያ ስናስብ ይህን ሙዚቃ እንረሳው፣ ኢትዮጵያ ብሔራዊ መዝሙር አይደለም ለማለት ብሔራዊ መዝሙር ነው ተብሎ ስላልተነገረልን ካልሆነ በስተቀር በጋራ የምንግባባበት ቀን ሲያስፈልገን፣ በጋራ የሚሰፋን፣ በጋራ የሚያግባባን፣ በጋራ የሚያስተሳስረን ሙዚቃ የጥላሁን ሙዚቃ ነው። ቴዲ ነው፣ ቴዲ ማክ ነው ሙዚቃውን የሰራው። ለብዙ ሁነቶች ተጠቅመንበታል። ነቀፍ ሲያደርገን ደንቀፍ ሲያደርገን ዛል ስንል መንጣያ መነሳሻ አድርገን እንጠቀምበታለን። ምክንያቱም ከግጥሙ ጀምሮ እስከ ሙዚቃው የሙዚቃው ስልት ድረስ በህብር እንድንጫወተው በህብር እንድንለው ተደርጎ የተሰራ መሆኑ ነው ልዩ የሚያደርገው። ልጣችን ነው ልጥ፣ የኢትዮጵያውያን ልጥ ነው ብዬ ነው ማሰብ። አንድ ላይ የሚያስረን ሙዚቃ ነው፣ እንዳትረሱ የሚለው ነው አሁን ለሀገሪ ስታገል ለድንበሯ ወድቅ ያለው ኔ ካፈሯ፣ ስለ ድል ታሪኬን ስታወሱ ቤተሰቦችን ግን እንዳትረሱ፣ እንደ ልጆቻቸው የእኔም ልጆች እንዲማሩ አርጉልኝ ሳይሰለች እና ይቀጥላል ወደዛ አደራ እንድትረዱኝ፣ በሕክምና እንዳይጉላሉብኝ አተው ጤና እያለ የሚጫወተው ዘፈን ወደ መንግስትም ጋር ከደረሰ በኋላ መንግስት በጦርነት ወላጆቻቸውን አባት እናት አጡ ልጆች አስተማሪያና ማሳደጊያ ቦታ የሕፃናት አምባ የሚባለው ወደ ዝዋይ ተቋቁሞ በጣም በጣም በጣም በጥቅ ሁኔታ የነበሩ ልጆች ዛሬ ትልልቅ ቦታ ላይ የደረሱ ልጆች ሁሉ ያደጉበት ግቢ ነው ሁኔ ሥነ ጥበብ አርበኛ ነው። የባህል አምባሳደር ነው። በተለይ በየጦር ሜዳ ውስጥ ከአንድ ከፍተኛ መኮንን እኩል ነው ጦርን የሚመራው እሱ ልሳኑ፣ በሚያቀርበው መልእክት የቀላል ብቃት አይደለም። እሷ ዘፋፈን የተለየ ነው፣ ማንም ሊደርስበት ማይችል የጥላሁን ዘፈን ከሌሎች ሰዎች ተለይቶ በተለይ የሀገር ዘፈኖቹና ለሀገር የተዜሙ ዜማዎቹ በሙሉ የኖሩት አሁንም የምናነሳቸው

ይሄ ተገንጣይ ቡድኖች የሚባሉትንና ሌሎች በሀገር ላይ አብዮቱን ለመቀልበስ ለሚታገሉ ሁሉ ፔትሮ ዶላር እየተሰጣቸው በገንዘብ ከውጭ የሚረዱ አሉ የሚባል ስለነበረ በዛው ላይ ቀጥሎ ምን ይባላል? ምን ይላል ጥላሁን? ተመለስ ስንለው በእብሪት ከመጣ አባይን እንገድብ ቤንዚሉን ይጠጣ ይላል። ያው እንግዲህ የቤንዚል ሀብት ነው እየመጣ እኛን ሀገር የሚበጠብጠው ከሚለው ጋር እንጂ ሰዎቹ ውሃ አይጠጡ አይደለም ግብጾች ለምን ሱዳኖች ለምን በአባይ ተጠቀሙ አይደለም ዛሬ ኖሮ ቢሆን አባይ ተገድቦ ቢያይ ጥላሁን ምን ይል ነበረ ነው ምን ይል ነበረ እንዴት ብሎ ደስታውን ይገልጸው ነበረ አለም አደባባይ ሀገር ፈገግ ብላ የምትታይበት እንደዚህ አይነት ቀን ሲመጣ አብዛኛዎቹ ሚዲያዎች የእኛን ጨምሮ የምናዘፍን የነበረው ዘፈን ኮቆሜ ለመረቀሽን ነበር ምክንያቱም ኢትዮጵያ መጋረጃዋን ገልጣ እዩኝ ያለች የተሞሸረችበት ቀን ስለነበረ ያን ቀን ምን ሙዚቃ ታመጫለሽ? ያን ቀን በደንብ የሚገልጽልሽ ምን ዜ ማለት ታመጭ ትቻለሽ? ከቆሜ ለመርቅሽ በላይ ወደር ባልተገኘለት ድምፁ በተለየ አቀራረቡ በሕዝብ ዘንድ የፍቅር ካባን ለብሷል ሀብሎ በኢትዮጵያ ሙዚቃ ድምፁን አሟሸ። ስለ ኢትዮጵያ እየዘመረ ኖረ። በሕያው ስራው አሻራውን አኖረ።